በተጎሳቆለ ገጽታና አለባበስ የጎዳና ነዋሪ መስሎ የመጣው ጆሹዋ የግቢው ጠባቂ እስኪዞር ድረስ ጠበቀና ሳይታይ በጸጥታ ሾልኮ ወደ ካምፓኒው ገባ። በእንግዳ መቀበያ ዴስኮ አቅራቢያ ስድስት ሴት ሰራተኞች ተቀምጠው እያወሩ ነበር። ወደ አንዷ ሴት ጋር ተጠጋና እባክሽን ስራ አስኪያጁን ማግኘት እፈልጋለሁ ሲላት፣ ምን አልክ? ብላ በረጅሙ እየሳቀች ከጎኗ ያሉትን ባልደረቦቿን ስትጠራ ሁሉም እያዩት ተሳሳቁ። ከዚያም አንደኛዋ ትከሻውን በኃይል ገፋችሁ፣ ሌላኛዋ ደግሞ በጥፊ መታችሁና እብድ ሰዎች እዚያ አይገቡም፣ ወደ መጣበት ተመለስ፣ እሺ በማለት እያካለቡ ጎትተው አወጡትና ከህንፃው ደጃፍ ላይ ገፍትረው ወደ ውጭ ጣሉት። ወዲያው የቅርንጫፍ ዋና ስራ አስኪያጁ አንድሪው ጫጫታውን ሰምቶ ሲወጣ ጆሹዋን ወለሉ ላይ ተኝቶ ሲያዩ እጅግ ደነገጠ። ከዚያም ምን እያደረጋችሁ ነው? እሱ እኮ የካምፓኒው ባለቤት ነው ሲላቸው፣ ሴቶቹ በድንጋጤ ክው ብለው ቀሩ። ቀጥሎም አስገራሚው ነገር ተፈጠረ። ቻናላችንን ሰብስክራይብ በማድረግ የዶሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ ያለፍኩ እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ ሃያ ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ በልዩነት ለሃያ ደንበኞቻችን ታላቅ ቅናሽና በቤተሰብ አልያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 ላይ ይደውሉ። ጆሾ አንደርሰን ብዙዎች በቴሌቪዥን ላይ እንደሚታዩት አይነት ቢሊዮነሮች የወርቅ ሰንሰለት የሚለብስ የጠባቂዎች ጋጋታ የሚፈልግና ከቢሮው ፊት ለፊት የቆሙ የሚያብረቀርቁ መኪኖች የሚያዘጋጅ አልነበረም። እንዲያውም በአካል ሲታይ ምናልባት መደበኛ ወይም የጽዳት ሠራተኛ እንደሆነ የሚታሰብ ገና የ30 ዓመት ወጣት ነው። ጆሹዋ በአፍሪካ ውስጥ ካሉት ታላላቅ የቴክኖሎጂ ኩባንያዎች አንዱን ገንብቶ ሲኖር የተለየ ያደረገው የማሰብ ችሎታው ብቻ ሳይሆን ጥሩ ልብ ያለው ሰው ሲሆን የዚህ ምክንያት ደግሞ በትንሽ መንደር ውስጥ በመንገድ ዳር ሐብሐብ ከምትሸጥ ድሃ እናት የተወለደ ረሃብንና ሕመምን የሚያውቅ መሆኑ ነው። ለዚህ ነው ኩባንያውን ከገነባ በኋላ ለፈጠራ ብቻ ሳይሆን ለደግነትና ለትህትና መሆን አለበት ብሎ ቃል የገባው። ስለዚህ ጆሹዋ አብዛኞቹ ቱጃሮችና ዋና ስራ አስፈጻሚዎች ለማድረግ የማይደፍሩትን ነገር፣ ለምሳሌ በስውር እንደ ደሃ ሰው መልበስ፣ አንዳንድ ጊዜ ጽዳት ሰራተኛ፣ አንዳንድ ጊዜ ለማኝ የሆነ ሰራተኞቹ እንዲህ ያሉ ሰዎችን እንዴት እንደሚይዙ ለማየት ቅርንጫፍ መስሪያ ቤቶችን ስለሚጎበኝ አሁን ደግሞ አዲሱን ቅርንጫፉን ለመሞከር እየተዘጋጀ ነበር። በማለዳ በግል አውሮፕላኑ ተጓጉዞ ሃርኮርት አየር ማረፊያ ላይ አሮጌ ጂንስና የደበዘዘ ቲሸርት ለብሶ በልብሱ ላይ ውሃ ፈሰሰና አቧራ ሲያስነካው ጭቃ ከለር ፈጠረለት። ከዚያም ጺሙን እንደ ነገሩ አድርጎ ድሬድ ዊግ በጭንቅላቱ ላይ ሰካና ጉስቁል ብሎ ወጣ። በጥቅሉ የጎዳና ነዋሪ ገጽታን የተላበሰው ጆሹዋ በእጁ አሮጌ ቦርሳ ቢይዝም በውስጡ ግን የካምፓኒው ባለቤት መሆኑን የሚያረጋግጥ ሰነድ ነበረው። ወደ ራሱ ካምፓኒ ህንጻ ሲጠጋ ደማቅ ልብስ የለበሱ ሰራተኞች ፈገግ ብለውና እየተሳሳቁ ሲገቡ ተመለከተና፣ የግቢው ጠባቂ እስኪዞር ድረስ ጠበቀና ሳይታይ በጸጥታ ሹልክ ብሎ ገባ። በእንግዳ መቀበያ ዴስኮ አቅራቢያ ስድስት ሴት ሰራተኞች ከብልጭልጭ ጠረጴዛዎቹ ጀርባ ፈንጠር ፈንጠር ብለው ተቀምጠው ቡና እየጠጡ እያወሩ ነበር። ፊት ለፊት ትልቅ ባነር በግድግዳው ላይ ተሰቅሎ ጽሑፉ የወደፊቱን ትውልድ በደግነትና በፈጠራ መገንባት ይላል። ጆሹዋ ትንሽ ፈራልና ወደፊት ሄደ። ከፊት ጠረጴዛ አጠገብ ያለችው ሳንድራ የተባለችው ሴት ጋር ደርሶ ቆመና እባክሽን ስራ አስኪያጁን ማግኘት ትፈልጋለሁ አላት በለስላሳ ድምፅ። እሷ ግን ምናልክ ብላ በረጅሙ እየሳቀች ከጎኗ ያሉትን ባልደረቦቿን ካትሪን፣ ሲንቲያ፣ ሊንዳ እያለች ስትጠራ ሁሉም ከፊት ለፊታቸው የቆመውን ሰው ተመለከቱት። ሳንድራ ቀጥላም ስራ አስኪያጁና ያልከው ይህ የበጎ አድራጎት ማዕከል መሰለ እንዴ ስትል ሁሉም በሳቅ አጀቧት። ሲንቲያ ወይ ደግሞ ይህ ሆስፒታል እንደሆነ አስቡ ይሆናል ስትል ሌሎቹ ሳቁ። ጆሹዋ ጭንቅላቱን አዘነበልና እየለመንኳችሁ ነው ከስራ አስኪያጁ ጋር መነጋገር ብቻ ነው የሚፈልገው አለ ሁኔታቸውን ችላ ብሎ። ከዚያም አንደኛዋ ትከሻውን በኃይል ገፋችው፣ ሌላኛዋ ደግሞ ቦርሳውን ከእጁ ነጥቃ በጥፊ መታችውና ቦርሳውን ወደ ውጭ ወረወረችው። እብድ ሰዎች እዚያ አይገቡም። ወደ መጣበት ተመለስ እሺ ካትሪን ጮኸች። ከዚያም ተባብረው ጎትተው አወጡትና ከሕንፃው ደጃፍ ላይ ገፍትረው ጣሉት። ከመንገድ ማዶ የነበሩ ሰዎች ተጨናንቀው ሲመለከቱ፣ እነሱ ግን ውሻ ያባረሩ ያህል ተሰምቷቸው ተሳሳቁ። ወዲያው ደግሞ በሩ ተከፈተና የቅርንጫፉ ዋና ስራ አስኪያጅ አንድሪው ጫጫታውን ሰምቶ ምን እየተከናወነ እንዳለ ለማየት ሲመጣ ጆሹዋን ወለሉ ላይ ተኝቶ ሲያየው እጅግ ደነገጠ። ቀጥሎም የአንድሪው ድምፅ የሴቶቹን ቆል የገፈፈ። ምን እያደረጋችሁ ነው? ይህ ማን እንደሆነ ታውቃላችሁ? ሲል ፈገግታቸው በአንድ የጠፋ። ሳንድራ አንድ እርምጃ ወደ ኋላ ተመለሰች። ሲንቲያ አፏን ስትይዝ አንድሪው ወደፊት ሮጠና ጆሹዋን ደግፎ ሊያነሳው እየሞከረ በጣም አዝናለሁ ጌቴ፣ እባክ ተነስ፣ እየሆነ ያለውን ነገር ምንም አላውቅም ነበር አለው። በፍርሃት ሰጥሞ ጆሹዋ መጀመሪያ ላይ ምንም አልተናገረም። ትንሽ ቆይቶ ግን የጣሉትን ፋይል አንስቶ ወደ አንድሪው ተመለከተ። እነዚህ በዚህ ድርጅት ውስጥ በጣም ጎበዝ ሰራተኞች ቢሆኑም እንኳን አያስፈልጉንም። ከፍተኛ ክህሎት ብቻ ሳይሆን መልካም ባህሪና ለሰዎች እዝነት ያላቸውን ነው መቅጠር የምንፈልገው አለኮስተር ብሎ ነገሩ የተገለጠላቸው ሰራተኞቹ በጉልበታቸው ተንበርክከው እያለቀሱ እባክ ጌቴ ይቅርበልን፣ እኛ ጆሹ አንተ እንደሆን ካናውቅም ነበር ሲሉ ተማጽኖ ቢያሰሙም ከመባረር ግን አላዳናቸውም። በዚያ ምሽት ሳንድራ በአንድ ክፍል ውስጥ ብቻዋን ተቀምጣ እንባዋ በፊቷ ላይ እየፈሰሰ ዕድሏን ስታማረር በነጋታው ጠዋት አንድ ታዋቂ ጋዜጣ ዋና ስራ አስፈጻሚው ሰራተኞቹን በድብቅ ጉብኝት ከፈተነ በኋላ ባሳዩት ያልተገባ ባህሪ አምስት ሰዎች ከስራ ተሰናብተዋል የሚል ዜና አንብባ ብሶት ይበልጥ ጨመረች። ቆይቶ ግን ስልኳ ጠራና አንስታ ስታናግር ከዚህ በፊት ያመለከተችበት መስሪያ ቤት ለቃለ መጠይቅ እንደ ጠራት ተነገራትና በጣም ደስ እያላት ወደዚያው ብታመራም ደስታዋ አጭር ነበር። ቃለ መጠይቁን እንዳላለፈች ተነገራት። ስልኳን ጣለችና እንባዋ እየፈሰሰ ያለቻትን ትንሽ ገንዘብ ቁጥራ የታክሲ ለመክፈል ስትጠይቅ ከሾፌሩ ጋር አምባጓሮ ውስጥ ስለገባች እሱን ትታ በንዴት በእግሯ ስትጓዝ በሞተር ሳይክል ተገጨችና ራሷን ስታ ወደ ሆስፒታል ተወሰደች። ሳንድራ ስትነቃ አልጋ ላይ ስለነበረች ግራ በመጋባት ለመቀመጥ ሞከረች። ህመም ሲሰማት ግን ራሷን ስታይ ግራ እግሯ በፋሻ ተጠቅልሏል። ወዲያው ነርሷ ሮጣ ገባችና ነቅተሻል፣ እግዚአብሔር ይመስገን ብላ ስታናግራት የት ነው ያለሁት አለቻት። አጠቃላይ ሆስፒታል ውስጥ ነሽ። አደጋ አጋጥሞሽ ነው ስትላት አይኖቿን ጨፈነችና እምበዋ እየወረደ በገጠማ ትመምና ከስራ መባረር ይበልጥ እድሏን አማረረች። ካትሪን፣ ሲንቲያ፣ በረከትና ሊንዳም ከተባረሩ በኋላ በችግር ያሳለፉት ሲሆን፣ ከጥቂት ቀናት በኋላ ሳንድራ የተኛችበት የሐኪም ቤት ክፍል በር ሲንኳኳ ቀስ ብላ ስትዞር ጆሹዋ አንደርሰን ተረጋግቶ ገባ። ሳንድራ ከንፈሮቿ እየተንቀጠቀጠ እያየችው ከኋላው የሥራ ባልደረቦቿ የነበሩት ካትሪን፣ ሲንቲያ፣ በረከትና ሊንዳ አብሮት ገቡና በቅድሚያ ጆሹዋ ሰላም፣ እንዴት ነሽ? መግባት እንችላለን አይደል? ሲላት ሳንድራ እያለቀሰች ለመቀመጥ ሞከረች። ግዴለም፣ አትጨነቂ። በጣም አዝናለሁ አላት በሹክሹክታ አስከትሎም የያዘውን ወረቀት በጎን ጠረጴዛው ላይ አስቀምጠውና የሆስፒታል ሂሳቦችሽን ከፍያለሁ፣ ልንጠይቅሽ ነው የመጣ ነው ስራ አስኪያጁን በዚያን ቀን ከፖርታ አርኮት ቅርንጫፍ ስንወጣ አንድ ነገር ነግሬው ነበር። ስነ ምግባር አሁንም የማልደራደርበት ጉዳይ ነው። ነገር ግን ሰዎች ሊያድጉና ሊለወጡ እንደሚችሉ አምናለሁ፣ እናም ሁለተኛ ዕድል ያስፈልጋቸዋል አላቸው። ከሁለት ዓመት በፊት አባቴን አጣሁ። ወንድሜ አካል ጉዳተኛ ነው። የእናቴን ሱቅ ኪራይ ይከፍላለሁ። እናም የህይወት ጫና ስለነበረብኝ ነጫነጭ ነበር፣ አለች ሳንድራ ለቅሰዋን ቀጥላ። ጆሹዋ ጭንቅላቱን እየነቀነቀ ሁላችንም ህመም አለብን ግን የምናደርገው ነገር ላይ መረጋጋት ይገባናል፣ አለና ኮቱ ኪስ ውስጥ ገብቶ የታሸጉ ፖስታዎችን አወጣና የእያንዳንዳቸውን ስም ሳንድራ፣ ካትሪን፣ ሲንታያ፣ በረከት፣ ሊንዳ ሲል ጠራ። ሁላችሁም ስልጠና ትወስዳላችሁ፣ ከዚያም ዋና ቦታችሁ ላይ ትገኛላችሁ። አንዳንድ ጊዜ ሰዎች ቅጣት አያስፈልጋቸውም ሁለተኛ እድል እንጂ ሲላቸው ሁሉም በአንድ ቃል አመሰገኑት። ከሦስት ወራት በኋላ እነ ሳንድራ በሚሰሩበት ሃርኮርት ቅርንጫፍ ሁሉም ነገር ተለውጧል። ሳንድራ አሁን ከጽዳት ሠራተኞቹ እንኳን ሳይቀር ቀድማ ስራ ገበቷ ላይ ትገኝና የእንግዳ ማረፊያ ወንበሮችን አዘጋጅታ ዝቅ ብላ ለጽዳት ሠራተኞቹ ሳይቀር ቁርስ ታቀርባለች። ካትሪንና በረከትም ጎብኚዎችን ወደ ቢሮዎቻቸው ሲመጡ ሰው ሳይለዩ በትሕትና ያስተናግዳሉ። ሲንቲያ እና ሊንዳም ከስሜታዊነት ወጥተው አዳዲስ ነገሮችን ለመሞከር ፈቃደኛ ሆኑ። አሁን ሁሉም በጣም ትሁት ሰራተኞች ሆነዋል። በዚህ ለውጥ ግን ከቅርንጫፉ ስራ አስኪያጅ ከአንድሬው የበለጠ ማንም አልተገረመም። እነዚህ በአንድ ወቅት የቅርንጫፉን ምስል ያበላሻሉ ተብሎ የሚፈሩት እብሪተኛ ሴት ልጆች አሁን የቢሮው የልብ ምት ሆነዋል። ከዚያም አንድ ቀን ወጣቶችን የማብቃት ኮንፈረንስ ላይ በተምሳሌትነት በክብር ተጋበዙ። አምስቱም ሴቶች የአንካራ ቀሚስ ለብሰው ንግግር ለማድረግ በመድረክ ላይ ቆመው፣ ሳንድራ መጀመሪያ ወደፊት ወጣችና እንዲህ አለች። በአንድ ወቅት ስልጣንን አላግባብ ለመጠቀም የምናስብ ሰዎች ነበርን። የያዝነው ሥራ ከሌሎች የተሻለ ነው ብለን የምናስብ አይነት ሰዎችም ነበርን። የድርጅቱ ባለቤት መሆኑን ሳናውቅ በልብሱ ምክንያት በአንድ ሰው ላይ አላገጥን እሳቅን። እሱ ግን በንዴት አልገፋንም። ሁለተኛ እድል ሰጥቶናል። ይህም ሁሉንም ነገር ለውጦታል ስትል በአዳራሹ ጭብጨባ ተሰማ። የፊት ረድፍ ላይ ታድሞ የነበረው ጆሹዋ አንደርሰንም በለውጣቸው እየኮራ ቀስ ብሎ አጨበጨበ። ከቀናት በኋላ ጆሹዋ ቢሮ ውስጥ ተቀምጦ ሳለ ጸሐፊው ጌታዬ እንግዳ ነገር በሌጎስ ቅርንጫፍ ላይ ተከስቷል ስትለው እንግዳ ነገር ብሎ ግንባሩን አኮሳተረ። አዎ ጌቴ የአንተ እህት ነኝ የምትል ሴት መጥታ ልታገኝ እየጠየቀች ነው ስትለው ዝም ብሎ ቆመና እህቴ በህመም ሞታለች አለና በአይኖቹ ውስጥ የሆነ ነገር ፈነጠቀ። ከዚያም በመኪናው የኋላ ወንበር ላይ ከጠበቃው ጋር ተቀምጦ የዴጎስ ከተማን በመስኮቱ አሻግሮ እያየ ወደ ድርጅቱ አቀና። ጆሹዋ በሕይወት ያለ ቤተሰብ አልነበረውም። እናቱ ከአስር ዓመት በፊት ሞታበት ራሱ ቀብሯታል። አባቱን ደግሞ ጭራሽ አያውቀውም ነበርና ለዓመታት አንደርሰን የመሆን ብቸኝነትን ተሸክሞ ነበር። ከመኪናው እንደወጣ የደህንነት ሰራተኞች ቀጥ ብለው ሲቆሙ ካሜራዎች ብልጭ ድርግም እያሉ ቢሆንም ሁሉንም ችላ ብሎ ይታለች ሲል ጠየቀና የኮንፈረንስ ክፍል ውስጥ እንደሆነች ሲነገረው ወደ ውስጥ ገባ። እዚያም ስሟ ቺያማካ እንደሆነ የተናገረችውና በሰላሳዎቹ መጀመሪያ ላይ የምትገኘው ይህች ሴት በጥንቃቄ የተያዙ ሰነዶች ፎቶዎችንና የእናት ስም ያለበት የልደት የምስክር ወረቀት ይዛለች። ገጽታዋን በደንብ ተመለከታትና እንድትናገር ሲጋብዛት እናቴ ከመሞቷ በፊት ስላንተ ነግራኝ ለአመታት ስፈልግ ቆይቻለሁ ስትል፣ እናቴ ብሎ ፊቱን አጨማደደ። ጆሹዋ የእናቱ ስም ሲነሳ እንደ ነጎድጓድ ነገር ሲመታው ተሰምቶት ነበር። ቀጥሎም እናቴን ከአስር ዓመታት በፊት ቀብሪያታለሁ። የሆነ ነገር ትታ ቢሆን ኑሮ ታወራኛለች። ስለ ሚስጥራዊ ልጅ ምንም አልነገረችኝም። እናም ለምን አሁን መጣሽ በማለት ሲጠይቃት ከቦርሰዋ የታጠፈ ደብዳቤ አወጣችና ይህንን እሷ ነች የሰጠችኝ አለችው ጆሹዋ በፍጥነት ተቀበላትና ደብዳቤውን ሲያየው የእናቱ የእጅ ጽሑፍ ነበር ውድ ልጆቼ እርስ በርሳችሁ ከተገናኛችሁ ይቅርታ እንድታደርጉልኝ ጸልያለሁ ከጦርነቱ ለመትረፍ ማድረግ ያለብኝን አድርጌያለሁ ያ ነው ያለያየን ነገር ግን ሁለታችሁንም ወዳችኋለሁ እጆቹ ትንሽ እየተንቀጠቀጡ ነበር ጆሹዋ በግል ቤቱ ውስጥ ብቻውን ተቀምጦ ደብዳቤውን ከጎኑ አድርጎ ይህ እውነት ከሆነ እውነተኛ እህት ይኖረዋል። ግን ለምን እንደመጣ ማወቅ ስለፈለገ ስልኩን አነሳና ለሳንድራ ደውሎ ሙሉ የጀርባ ታሪኩን ማረጋገጥ እንደሚፈልግ ነገራት። የልደት መዝገቦችን፣ ትምህርት ቤቶችን፣ የጣት አሻራዎቿን ሁሉ ማየት እፈልጋለሁ፣ አጣሪልኝ። አሁን እርዳታሽን ፈልጋለሁ፣ ሰዎችን ማንበብ የሚችል ሰው ልትሆኝ ትችያለሽ ሲላት ሳንድራ አይኖቿ ተከፈቱና እዩ አሸሽ ነው ብለህ ታስባለህ አለችው። እንዴት አድርጌ ማመን እንዳለብኝ አላውቅም አለ። በቃ እኔ አነጋግራታለሁ አለችው። እሷም ሳንድራ በነጋተው ቻማካን በሚስጥር ለማግኘት ጂም የሚባል በደሴቱ ላይ በሚገኝ ካፌ ውስጥ ተቀጣጠሩና እንደተገናኙ ሳንድራ በትህትና ፈገግ ብላ ተቀመጠችና ሰላምታ ተለዋውጠው እንደጨረሱ፣ እንደ ጆሹዋ ያለውን ድንበ ማግኘትሽ በጣም እድለኛ መሆን አለብሽ ስትላት አዎ ብላ ፈገጋለች። አስከትሎም ስለ ልጅነት ህይወት፣ ስለ ነበረው ውጣውረድም ሲነጋገሩ ቆዩና፣ ሳንድራ አንድ ትክክል ያልሆነ ነገር እንዳለ አስተዋለች። በመሃል ቺያማካ ወደ መጸዳጃ ቤት ስትሄድ ስልኳን ትታው ነበርና አዲስ መልእክት ሲገባ ሳንድራ እያመነታች አንስታ ተመለከተችው። ኬልቪን ከተባለ ሰው የተላከው መልእክት የውሸት ዲኤንኤ ቅጂዎች ዝግጁ ናቸው የሚል ነበር። ሳንድራ ልቧ እየደለቀ ስልኳን ስክሪንሾት አድርጋ አስቀመጠችው። በዚያ ምሽት በፍጥነት እርምጃ መውሰድ ነበረባትና ከጆሹዋ ጋር ተገናኘችና እህት አይደለችም ብላ ያየችውን ሁሉ በዝርዝር ነገረችው። ጆሹዋ ደንገጥ ብሎ ኬልቪን አልና እሱ ከዓመታት በፊት የሱ የስራ አጋርና የቦርድ ሰብሳቢ ግን በሚሊዮን የሚቆጠር ብሮች ዘርፎ የጠፋው ሰው እንደሆነ ነገራትና ከወንበሩ ቀስ ብሎ ተነስቶ ዓይኖቹን አፍጥጦ ጥሩ አድርገን የመስምት ማዘጋጀት አለብን አላት በነጋተው ምስጢራቸው እንደተጋለጠ የገመቱት እህትነኝ ባየዋ ቺያማካና ኬልቪን አብረው ነበር ወደ ጆሹዋ ቢሮ የመጡት ልክ እንደገቡም የውሸት ማንነትሽን ይዘሽ እህትነኝ በማለት ስልጣንና ገንዘብ እንደምታገኝ ታስቢያለሽ በማለት ጆሹዋ ሲጠይቃት ኬልቪን ሳቀና ጆሹዋ ሁልጊዜ ራስን ጥቅምና ክብር ነው የምታዩ ይህንን ግዛት በልብ ነው የገነባኸው ነገር ግን ንግድ በልብ ሳይሆን በስትራቴጂ የሚገነባ ነው አለው ሳንድራ ወደፊት ወጣችና በጽሑፍ መልእክቶች የተለዋወጣችሁትን የዴኔ ማጭበርበርን የሚያረጋግጡ የውሸት ሰነዶች ማስረጃዎች አሉ ስትል ኬልቪን አሁንም ሳቀና ከዚህ በፊት በሥነ ምግባር ጥሰት የተዋረደች አንዲት ሠራተኛ ይህን ልትል ትችላለች ሲል አላገጠባት። ጆሹዋ ቀስ ብሎ ተቀመጠና ስልኩንም አውጥቶ በመጽሐፍት መደርደሪያው ጠርዝ ላይ እያመላከተው ኬልቪን ረሳው፣ እዚህ እያንዳንዱ የቦርድ ክፍል ውሳኔዎች በመዝገብ ላይ ተሰንደው ተቀምጠዋል። የተናዘዝከውን ነገር ሁሉ ይዤ አለሁ ሲለው ኬልቪን ፊቱ ገረጣ። እንኳን ደስ አላችሁ የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግበው 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 98 39 ላይ ይደውሉ። ጆሹ አስከትሎ የስልኩን ስክሪን ወደ እነሷ ዞርና ጨዋታው አብቅቷል ብሎ የድምፃቸው ቅጂና የውሸት ዲኤንኤ ቅጂዎች በእጁ እንዳሉት አረጋገጠለት። በዚህ ጊዜ ጆሹዋ አዘጋጅቷቸው የነበሩት ፖሊሶች ወደ ውስጥ ገቡና ኬልቪንን በካቴና ቀፍድደው ይዘውት ሲወጡ፣ ቻማካ እየተንቀጠቀጠችና እንባዋ በፊቷ ላይ እየፈሰሰ ተስፋ ቆርጬ ምንም ሳይኖረኝ እያለ ኬልቪን አገኘኝና ይህንን እቅድ ሲነግረኝ እንደገና መጀመር እንደምችል አስቤ ያደረግኩት ነገር ነው ስትል፣ ቢሆንም ለምን ዋሸሽ? አላት ጆሹዋ። ምክንያቱም እንዲኖረኝ ብዬ የማስበው ወንድም አንተነህ አለችው በሐፍረት። ከሁለት ቀናት በኋላ ዜናው በናይጄሪያ ሚዲያዎች ላይ ሲጥለቀለቅ የውሸት እህት ነኝ ብላ ቢሊየነሩ ጋር የመጣችው ሴት ይላል ርዕሱ። በሀተታውም ሳንድራ አጉዌ፣ የቀድሞ በሥነ ምግባር ጥሰት ከሥራ የተባረረችው ወጣት፣ የቢሊየነሩን ጆሹዋ የመጭበርበር ሴራ ያጋለጠች ጀግና ሴት ተብላ በሰፊው ተወደሰች። ቀጥሎም ጆሹዋ በኩባንያው ስም በከተማው አዳራሽ በጠራው ስብሰባ በሺዎች የሚቆጠሩ ሠራተኞችንና ነዋሪዎች ሲገኙ የክብር እንግዳ የተደረገችው ሳንድራ ስትሆን ከዚህ በኋላም የሥነ ምግባርና የሠራተኛ የሥራ ባህል ኦፊሻላዊ ዳይሬክተር ተደርጋ ተሾመች። ሳንድራ በመድረኩ ንግግሯን ስትጀምር አንድ ጊዜ አለቃ የመሆኑን ሳላውቅ በአንድ እንግዳ ላይ ክፉኛ ተሳለቅኩ። ከዚያም ስራዬንና ክብሬን አጣሁ። ግን ሁለተኛ ዕድል አገኘሁና ይህንን ለመጠቀም በሙሉ እምነት ተንቀሳቀስኩ። ለዚያም ነው በአስተዳዳሪያችን ጆሾዋ ላይ የተሴረውን ተግባር ልጋፈጥ የቻልኩት ስትል ሁሉም ድጋፋቸውን በጭብጨባ ገለጹላት በዚያ ምሽት ጆሹዋ በቢሮው ውስጥ ብቻውን ተቀምጦ ሳለ ስልኩ ጮኸና አንድ መልእክት ሲገባ አንስቶ ሲመለከተው በማይታወቅ ቁጥር ስለ ያለፈው ታሪክ እውነታውን አውቃለሁ። እናም የኔ የሆነውን ነገር መጥቼ እወስዳለሁ የሚል ጽሑፍ ነበር የተላከለት አይኖቹን አፍጥጦ በድጋሚ አነበበውና የመጀመሪያዎቹ ፊደላት በውስጡ እየተመላለሱበት እንግዳ የሆነ ስሜት ሲንጠው ተሰማው ባለፉት ሶስት ወራት ውርደትን ተዋግቷል ክህደትን ተጋፍቷል። በአንድ ወቅት ያስፈራሩትን እና እንግዳ የሆነችውን እህቱን መስላ የመጣችውን ሴት እንኳን በሚገባ መልስ ሰጥቶ መልሷል። አሁን ግን የተለየ ስሜት ስለተሰማው ኮንሊ ለተባለው ታማኝ ጠበቃው ጉዳዩን ነገረው። ኮንሊ ስልክ ቁጥሩን መርምሮ ያለፈ የመስሪያ ቤቱን ሰራተኞች ፋይል አገላብጦ ሪፖርት ሲያቀርብ ጆሹዋ ከቀደምት የኩዱንግ ባለሙያዎች አንዱ የሆነውን ዴቪድን በጉዳዩ ላይ መጠርጠሩን ተናገረ። ዴቪድ ማን ነው? ሲል ጠበቃው ጠየቀው። የመጀመሪያውን ፕሮቶታይፕ ዲዛይንና የመገናኛ ሶፍትዌራችንን የሰራው ሰው ነው። ከረጅም ጊዜ በፊት ኩባንያውን ለቆ ዓለም አቀፍ ካምፓኒ ገብቷል። በእርግጥ ሀሳቡን ሰርቄዋለሁ አለና ጭንቅላቱን እየነቀነቀ እናም አሁን ተመልሶ መጥቷል ማለት ነው አለው። ጆሹዋ በጸጥታ ቆየና አሁን ኩባንያው ከፍተኛ ደረጃ ላይ ስለደረሰ በቀል ይፈልጋል፣ ሊያፈርሰው ይፈልጋል አለው አክሎ። ከሶስት ቀናት በኋላ በአቡጃ ብሔራዊ ዋና የቴክኖሎጂ መሪ ባለሀብቶችና የሚዲያ ተቋማት ኮንፈረንስ ተዘጋጅቶ በዚያም ጆሹዋ ንግግር እንዲያደርግ ታቅዶ ነበር። ብዙ ካሜራዎች ተደግነው፣ ተሰብሳቢውም በከፍተኛ ሁኔታ እየጠበቀው ቆየና ሰዓቱ ሲደርስ ጆሹዋ ንግግር ማድረግ ጀመረ። ከአስር ዓመታት በፊት ላፕቶፕ ተበድሬ እዚህ ለመድረስ ትልቅ ህልሜ ያስኩኝ የትንሽ መንደር ልጅ ነበርኩ። በአፍሪካ ውስጥም ብዙም ባልተለመደ መልኩ ከዜሮ ተነስቼ ለሺዎች ሥራዎችን ፈጥሬ ያለሁ፣ ነገር ግን የታሪክ ይኔ ብቻ አልነበረም በብዙ እጆች የተገነባ ነበር። አንዳንዶች ታማኝ፣ ሌሎች ታማኝ ያልሆኑ፣ አንዳንዶች እስካሁንም ከኔ ጋር ያሉ፣ የተቀየሩ፣ የሄዱ፣ የመጡ ነበሩ ሲል፣ በመሃል ረድፍ ላይ ጥቁር ልብስ ለብሶ ተቀምጦ የነበረው ዴቪድ ሎቢ ድምፁን ጮክ አድርጎ፣ ሚስተር ጆሹዋ አንደርሰን እውነቱን ለዓለም ንገር፣ ዋናውን የኮድ መሠረት የሠራሁት እኔ መሆኔን ለዓለም አሳውቅ ብሎ ሲናገር አዳራሹ ቀዘቀዘ። እሱ ግን ቀጥሎ እንዴት እንዳጠፋኸኝ ንገራቸው፣ ሕልሜን እንዴት እንደሸጥክና ለብቻዬ እንደተውከኝ ንገራቸው አለው። ጋዜጠኞች ጉዳዩን መተየብ ጀመሩ። ጆሹዋ ግን አልደነገጠም። ይልቁንም ዴቪድን አተኩሮ እያየው ፈገግ አለና ሰው ማጉረምረም ሲጀምር እንኳን ደህና መጣ ዴቪድ። ትክክል ነህ። የመጀመሪያውን ሐሳብ ለመገንባት ረድተኸኛል፣ አምናለሁ እኔም አንተን ፈጽሞ አልካድኩም አለና ከጃኬቱ ውስጥ ወረቀት አውጥቶ ተመልከት፣ እንዲያውም ስምህ ከመሥራች አባላት ውስጥ ፈጽሞ አልተወገደም። የአስር በመቶ ድርሻ አሁንም አለ አለው። ዴቪድ እየተወዛወዘ ያ ሊሆን አይችልም፣ ትትኸኛል ሲል በቁጣ ጆሹዋ፣ ተረጋግቶ ወደ ካሜራዎቹ ወረቀቱን አዞረና እያሳየ ድርሻ አንጠብቀዋለሁ የሄድከው ራስ ነህ። በማንኛውም ጊዜ ተመልሰ መምጣት ትችል ነበር፣ ግን በምትኩ በቀልን መርጠሃል። ይህንን ኩባንያ ለተወሰነ ጊዜ ብቻዬን ገንብቸው ሊሆን ይችላል፣ እንዴት እንደጀመርኩ ግን አልረሳሁትም። ለዚህም ነው ለጎዱኝ ሁለተኛ ዕድል የሰጠሁት። የእኔ ጠበቃ አንተና ኬልቪን ዳይክ ባለፈው ሳምንት የካምፓኒውን መዝገብ ቤት ለመጥለፍ ሴራ እንደሞከራችሁ የሚያሳይ ማስረጃ አሰናድቷል አለው ሁሉንም ነገር ተዘጋጅቶበት የመጣው ጆሹዋ። ከዚያም ዴቪድ በደህንነት አባላት ተይዞ እንዲወጣ ሲደረግ ጆሹዋ ንግግሩን ቀጠለ። ከአንድ ሳምንት በኋላ ሳንድራ የጆሹዋ ቢሮን በቀስታ እንኳኩታ ገባችና አዳዲስ ለካምፓኒው የተበረከቱ ሽልማቶቹን አምጥታ በመደርደሪያው አስቀምጣ የአስርተ ዓመታት የቴክኖሎጂ ሥራችን 20 ሚሊዮን ተጠቃሚዎችን አገልግሎት ሰጥተናል ስትል በኩራት ስትናገር፣ ጆሹዋ ፈገግ አለ። አሁን ሊያይህ የሚፈልግ ሰው አለ አለችው። አስከትላ አስገቢያቸው ሲላት፣ እህቱ ነኝ ብላ የመጣችው ቻያማካን ተመለከታት። ጉስቁል ብላ፣ ስሜን መልሰ ስለሰጠኝና በጥፋት የክስ ስላልመሰረት ግብኛ አመሰግናለሁ አለችው። ጆሹዋ ራሱን እየነቀነቀ ተቀበላትና ንግግሯን ቀጠለች። በማኮርዲ ውስጥ ስራ ጀምሬያለሁ በገጠር ትምህርት ቤቶች ውስጥ ያሉ ልጆችን በኮምፒውተር እውቀት እየረዳሁ ነው። የእውነትን ማድረግ የሚፈልገው ነገር ነበር ስትለው፣ ፈገግ እያለ ጥሩ ነው፣ ሁሉም ሰው ሁለተኛ እድል ይገባዋል ሲላት፣ አንገቷን ደፋችና እሺ አመሰግናለሁ አለችው። ከሦስት ወራት በኋላ ካምፓኒው ልዩ ዝግጅት አሰናድቶ ጆሹዋ በአንድ ወቅት ስህተት የሰሩ ነገር ግን ሁለተኛ እድል ተሰጥቷቸው ምርጥ ሠራተኛ የሆኑትን ሳንድራን ካትሪንን ሊንዳንና በረከትን ይዞ ዛሬ ሁለተኛ ዕድል የሚባል ፋውንዴሽን በይፋ እናቋቁማለን። በዚህም ስህተት የሰሩና ለለውጥ የተዘጋጁ ሰዎችን ለመርዳትና ለመደገፍ ይሰራል፣ ሲል ህዝቡ ቆሞ አጨበጨበለት። እንደ ሁልጊዜውም ሁሉ በዚህ አስገራሚ ታሪክ ላይ የተሰማችውን ሀሳብና አስተያየት አካፍሉ። እኛ እዚህ ሊያበቃን፣ ቸር ቆዩልን።